ለውልን የፋንቱን እናትነት በዚህ አጋጣሚ ተቀብሏል ማለት ነው። ፋንቱ እንግዲህ በእጩ ቤት ወቅታ ሐኪም ቤት ገብታ ነበረ ከሐኪም ቤት በሰላም ወጥታለች ማለት ነው። ተፈሪ እንግዲህ ሐኪም ቤት ሂዶ ያለውን ነገር ጠይቆ በሰላም ትንሽ ነው ጭረት እንጂ አልጎዳትም፣ ድንጋጤ ስላለ ነው እንጂ ከፍተኛ ጉዳት አልደረሰባትም ብለውት ነበረ። እንግዲህ አደይ እና ለኦልም ወደ ሐኪም ቤት ሄደው ነበረ። እጅግ በጣም እያለቀሰች ነበረ ፀደይ ማለት ነው። ምክንያቱም እንግዲህ እናቷ ናት። ማንም ሰው የሚያውቅ የለም። ከእናትና ከልጆች እሷ በጣም ተጎድታ ነበር። ለኦልም ፊትሽ አባበጠ እንደዚህ አርጉኝ እያላት ነበር ማለት ነው። እሷም አላስቻላትም እና ሐኪም ቤት ራሱ ስትሄድ እጅግ በጣም ነበር ያለቀሰችው። ልዑልም እንግዲህ እናቴ እጅግ በጣም ይቅርታ ለካ መኖርን እያሰብን መሞትም አለ፣ ከዛሬ ጀምሮ እናትነትሽን ተቀብያለሁ ብሎ እናቴ ብሎ ጠራት። እሷም እጅግ በጣም ደስ ብላት ፋንቱ የኔ ልጅ እግዚአብሔር ይመስገን እንኳን ይሄ ነገር መጣ አንተ ይቺን አማርኛ እጅግ በጣም ስጠብቃት ነበረ እያለች ደስ ብሏት ነበር። እንግዲህ ሕክምናዋን ጨርሳ መድኃኒቷን ይዛ ወደ ቤቷ ገብታ ነበር። እቤት ከገባች በኋላ ግን ያላሰበችው ነገር ነው የሆነው ማለት ነው። ምክንያቱም ወይዘሮ ሰናይት የልዑል እናት ነኝ ብላ የመጣችው ወይዘሮ ሰናይት እንግዲህ እቤት መጣ። አልሞትሽም ወይ ፊትሽ ልትሞች የደረሽ ትመስላለች ስትላት፣ ፓንቱ እንግዲህ ምን ሆነሽ ነው? ኧረ ተረጋጊ እያለች ነበረ ስታናግራት የነበረው። ተኝተሽ ትቀለቢያለሽ እንደ ጥሩ ሰው ምናምን ልክ ጥፋተኛ ያደረገችው ወይዘሮ ፋንቱን ነው ማለት ነው። ፋንቱ እንግዲህ ምንም የምታውቀው ነገር የላትም የተፈሪን አግብታ ነው የምትኖረው። እንግዲህ ንግግር መሆን የነበረበት ንግግሯ ከተፈሪ ጋር እንጂ ከፋንቱ ጋር አልነበረም ቢሆንም ግን ወይዘሮ ሰናይት እጅግ በጣም መጥፎ መጥፎ ነገራቶችን እየተናገረች ነበረ። ፋንቱ ግን ዛሬ የተናገርሽው ነገ ሊቆጭሽ ይችላልና ብዙ መጥፎ ነገራት አትናገሪ፣ ቡና ይፍላለች፣ ከመጣሽ ምንም ነገር አልቀመሽም እያለቻት ነበር እሷ ግን ፈቃደኛ አልነበረችም። ማለት ነው ብዙ ነገር ስትናገር ነበረ። ያው ዝት አባት ሄደች ተፈሪ የት እንዳለ ጠይቃት ስትነግራት እባክሽ ተፈሪ ይሄን ነገር እንደሰማሁ እንዳያውቅ ስትላት የመጨረሻ የኑዛዜ ቃልሽ ስለሆነ ችግር የለውም አልነግረውም ብላት ነበር። ሄደችው እንግዲህ ተፈሪ ጋር ሄዳ ምን ልትሰሪ ነው የመጣሹ ሲላት ልዑልን የምትሰናበትበት ጊዜ ትንሽ አስፈልገኛልና እና ትንሽ እቆያለሁ ከዛ ወደ መጣሁበት እሄዳለሁ ነበር ያለችው ፋንቱ በመታመሟ እና እንደዚህ በመሆኗ እጅግ በጣም አዝናሃል እያለች እያሾፈችበት ነበር ማለት ነው እሱም ወደ መጣሽበት ሂጂ እኛ የድሮ ሰላም ይናፍቆኛል ወደ ነበርኩበት ህይወት ልመለስ ስትለው ሲላት እሷ ደግሞ አንድ ጥያቄ ልጠይቅህ አለችው እሷም ፋንቱን እኔ የልጅህን እናት እኔም ልጄን አንተም ደግሞ ወደ ነበረበት ፍቅር እንመለሳለን። የምንመለስበት እድላለን ወላይ የለንም ነበር ያለችው። እሱም ደግሞ ይሄ ነገር በፍጹም ሊሆን እንደማይችል አስጠንቅቋት ነበረ። ያው እንግዲህ መድኃኒት ልገዛ ነው ብሏት ሲሄድ ነው እንግዲህ እገልሻለሁ እያለች ስትፎክር የነበረው እገልሻለሁ እያለች ልክ ጠላት አድርጋ የያዘችው ወይዘሮ ፋንቱን ነው ማለት ነው። ወይዘሮ ፋንቱ እንግዲህ እንደውም እጅግ በጣም ተባብራት ነበር ማለት ነው። የሕክምና ብር እስከ የሕክምና ብር ሳይቀር ሰጥታት ነበረ። እሷ ግን እጅግ በጣም የሚገርመው ነገር ጥፋተኛና ተጠያቂ አድርጋ የያዘቻት ወይዘሮ ፋንቱን ነው ማለት ነው። እንግዲህ ፎክራለች። ጸደይም እንግዲህ ወደ እናቷ ስትሄድ እናቷ እጅግ በጣም የሆነ ስሜት እየተሰማት ነበር ያገኘቻት። እጅግ በጣም ደንግጣ እናቴ ምን ሆነች ነው ስትላት አይ እየዳነ ነው መሰለኝ፣ ቁስሉ ነው እንደዚህ የሚያደርገኝ እያለች እንግዲህ አለቻት ማለት ነው ጭንቀቷ ስለታያት በቃ አብሬሽ ልሆን ምን እንዲል ነው የምትፈልጊው እያለች ምርጫዋን ብጠይቃትም ፓንቱ ግን የሚበላም ሆነ ምንም ነገር የምፈልገው ነገር የለኝም። ልብስሽ ነጠቢና እንግዲህ በኋላ እኔ እንገላይን ታጥብኛለች ነበር መሳለቻት አይ እኔ አንቺ ተኝና እኔ ቁጭ ብዬ ልይሻለች ያው ልጅ አይደለች ወይዘሮ ፋንቱ ደግሞ አረ ልጅ አትጨነቂ እንዴ ምን ሆነች ነው እኔ እኮ እጅግ በጣም ደና ነኝ እንደዚህ የሚያስጨንቅ ነገር ምንም ነገር የለም ሂጂ አንቺ ስራሽን ስሪ ስትላት እንግዲህ እሺ ከፈለግሽኝ ጥሪኝ ብላ ልብሶቿን ሰብስባ ወደ ውጭ በረንዳ ላይ ተቀምጣ ልውልጋ እያወራች ነበረ ማለት ነው እንግዲህ ች ቦታ ለአንተ የተፈቀደልህ ለአንተ ብቻ የፈቀደልህ ማን ነው እያለች እየቀለደች ለኦልጋ እንትን እያለች ነበረ። ወይዘሮ ሰናይት እንግዲህ በግላጭ አግኝታት ወይዘሮ ፋንቱን ምን እንዳደረገቻት ባይታወቅም ድረሱልኝ እያለች የውሸት ሰቆቃውን እየጮሆች ነበረ ማለት ነው እንግዲህ ወይዘሮ ሰናይት ወይዘሮ ፋንቱን ምን አድርጋት ይሆን? አንቃት ነው? ገላት ነው? ወይስ መድኃኒት ጨምራባት ነው? ወይስ ወርውራ ጥላት ነው? በሚቀጥለው ክፍል የምናይ ይሆናል ማለት ነው። ውድ ቤተሰቦች፣ ለዚህ ለቤት አዲስ ከሆናችሁ ሳብስክራይብ፣ ሼር እያደረጋችሁ ቤተሰቡ ማለት ነው። ወዳችኋለሁኝ።